የወልቃይት ጠገዴ ጠለምት መሬት የትግራይ ያልሆነውን ሆኖ የማያውቀውን ወደ ትግራይ እንዲገባ ለምን አስፈለገ? የሚለውንም በእግረ መንገዳችን ማየት ጠቀሜታ ያለው ይመስለኛል። ወደዚህ ቁጥር ለመምጣት ይህንን ያደረጉበት ምክንያት በሁለት አበይት ምክንያቶች ነው። አንደኛ የወልቃይት ጠገዴ ጠለምት እጅግ የታወቁ በኢትዮጵያ ውስጥ በምርትነታቸው ለሀገሪቱ ከፍተኛ የገቢ ምንጭ ሆነው ያገለግሉ የነበሩ ቦታዎች ስለሆኑ ትግራይ እንደ ትግራይ እንደሀገር ደረጃ እንድትቆም ከተፈለገ እነዚህን ለሚሆኑ ቦታዎች በቁጥጥር ስር ማስገባት ነበረባቸው። በሌላ ደረጃ ደግሞ ትግራይ እንደሀገር የምትቆም ከሆነ ከውጭ ዓለም ጋር ሊያገናኛት የሚችል ወደብ ስለሌላት የደረቅ የየብስ መገናኛ ያስፈልግ ስለነበረ ለእነዚህ ሁለት አበይት ቦታዎች አበይት ጉዳዮች ተግባራዊ ለማድረግ ይህንን ቦታ በዛ ውስጥ ለማስገባት ችለዋል ማለት ነው። ከዛ በኋላ ምንድን ነው ያደረጉ? ይህንኑ ተግባራዊ ለማድረግ ልክ በ1972 ወደ ታህሳስ አካባቢ ይመስለኛል ወደ ወልቃይት ልዩ ስሙ ቃብቲያ ወደሚባለው አካባቢ መጡ። ለምን? አሁንም ቅድም እንደነገርኩ እነ ሁመራ እነ አድረመጥ ላይ ወልቃይት እነ ጠገዴ፣ ሌሎች ብዙ ጊዜ እንደ ኢዲዩ ኢህአፓ ይንቀሳቀሱ ስለነበረ በወቅቱ ክፍት ያገኙት ቃብቲያ አካባቢ ስለነበረ ነው። ልክ እነዚህ ሰዎች በታህሳስ አካባቢ 1972 ከገቡ በኋላ የወልቃይት ህዝብ የትግራይ ህዝብ አካል ሆኖ እንዲንቀሳቀስ አንዳንድ እንቅስቃሴዎችን ጀመሩ እኛ የመጣ ነው እንደዚህ ነው ትግራይ ነገ ጧት እንዳገር እንደ ሀገር በምትቆምበት ሰዓት የወልቃይት ጠገዴ የጥቅም ተካፋይ ሊሆን ይችላል ምን የሚል ከወልቃይት ጠገዴ ህብረተሰብ ጋር በፍጹም በአስተሳሰብ ሊሄድ የማይችል አይነት ፕሮፓጋንዳ ይዘው ተንቀሳቀሱ ማለት ነው ከዛም በወቅቱ የወያኔ የጡት አባት የነፍስ አባት የሆኑት አቶ ስብሀት ነጋ የወልቃይት ህዝብ አካሄድ ትንሽ ጥርጣሬ ውስጥ ስለጨመራቸው አብሯቸው ይንቀሳቀስ የነበረው የትግሉ አጋር የሆነው አቶ መኮነን ዘለለው በሜዳ ስሙ ዮሴፍ ዘለለው የሚባል ግማሽ ጎኑ የጎንደር ክፍለ ሀገር የወልቃይት ወረዳ ተወላጅ የሆነች እናትየዋ አባቱ ግን የትግራይ ተወላጅ የሆነው የትግል አጋሩ ስለ አባቱ የትግራይ አሚን አባቱ የወልቃይት ጠገዴ ተወላጅ ሆኖ እናቱ ግን የትግራይ ተወላጅ የሆነችው መኮንን ዘለለው ይህ ህብረተሰብ በዚህ ራሱን የትግራይ ነፃ አውጪ ድርጅት ብሎ የመጣ ድርጅት ምን አይነት አመለካከት እንዳለው አንድ ጥናታዊ ጽሁፍ እንዲያቀርብለት አቶ ስብሀት ነጋ ይጠይቀዋል ማለት ነው። አቶ መኮንን ዘለለው በተሰጠው ትዕዛዝ መሰረት ይህንን ጥናት ለማድረግ ወንዱንም ሴቱንም ትልቁንም ትንሹንም እስላሙንም ክርስቲያኑም ከጠየቀ በኋላ 15 ገጽ ያላነሰ ሪፖርት ለአቶ ስብሀት ነጋ አምጥቶ ይሰጠዋል ማለት ነው። አቶ ስብሀት ነጋ በዚህ ሪፖርት ላይ ብዙ ይጠብቅ ነበርና ሲያየው እጅግ የሚያበሳጭ ወረቀት ሆኖ ስላገኘው ሀያ ደቀ ባልሞላ ጊዜ ውስጥ አንብቦ ወረቀቱን ቀዳዶ አቶ መኮንን ፊት ላይ ይወረውረዋል ማለት ነው። ምን ማለት ነው እንግዲህ፣ በውጤቱ በፍጹም አልረካም። በአጠቃላይ ይዘቱ ምን ይመስል ነበር ማለት እንችላለን። የወልቃይት የጠገዴ ህዝብ ጥንት መሰረቱ ጎንደሬ አማራ ኢትዮጵያዊ እንጂ ትግሬ አይደለም የሚል መደምደሚያ ላይ ሲደርስ፣ በብስጭት አቶ ስብሀት ነጋ ሁለተኛ ላዘጋጀው እኩይ ለሆነ ተግባሩ በወልቃይት ጠገዴ ላይ ይሄ ነው ይህ ቀረሽ ሊባል የማይችል ጦርነት እንዲካሄድ ከመቅጽበታዊ ትእዛዝ ይሰጣል ማለት ነው። ትግል ላይ እያሉ ነው። ከዛ በኋላ ነው እንግዲህ ሲያዩት በወቅቱ የነበራቸው ታጋይም የወልቃይት ጠገዴ ህዝብ እጅግ ጦረኛ፣ ታዋጊ፣ ጀብደኛ ስለነበረ ሌላ ጦር በማምጣት በ1972 የካቲት 21 አካባቢ ምናልባት በዚህ በኩል አቶ ጎሹ ይረዱኛል ብዬ ተስፋ አደርጋለሁ። የካቲት 21 አካባቢ ከፍተኛ ጦርነት ተደርጎ ወያኔ ያላሰበው ከ73 በላይ ምርጥ ታጋዮቹ ሲያልቁ፣ የወገን ህዝብ ግን 12 ሰው ብቻ ሞተው፣ ወያኔ ከዛን ቀን ጀምሮ ያንን አካባቢ ሌላ ጦር እያመጣ ታሪክ አዋቂ በነቂስ እየተፈለገ የወልቃይት ጠገዴ ተወላጅ የሆኑ ታሪክ አዋቂዎች በዛ አካባቢ ፍጹም ጎንደሪያዊ ኢትዮጵያዊ ታሪክ እንዳያስተምሩ፣ እንዳይናገሩ በያ አካባቢው እየተፈለጉ አንዳንዶቹ ግን ከተኙበት አልጋ ሁሉ እየተወሰዱ ባዶ ስድስት በሚባል ዘግናኝ የጨለማ እስር ቤት ውስጥ እንዲጣሉ ተደርገዋል። ከዛም የወልቃይት ጠገዴ ህዝብ አሁንም ተዋጊ መሆኑን ስላወቁ ወንድነቱን ገና ከጅምሩ ስላሳያቸው ታሪክ ጠባቂ የሆነውን ጎልማሳ በጠራራ ፀሐይ በአደባባይ እየገደሉ እያሰሩ እያፈናቀሉ ከአካባቢው እንዲለቅ እያደረጉ አቅማቸውን የፈቀደውን ያህል ይህን ህዝብ አጥፍተውታል። ከዛም በኋላ ምንድን ነው ሊያደርግ የሚችል ወጣቱ ነው እንግዲህ ታሪክ ተረካቢው ነው እንግዲህ ታሪክ ተረካቢው ታሪክ ነጋሪ አባት የሌለው ታሪክ ጠባቂ ቤተሰብ የሌለው ወጣት ምንድን ነው ሊደረግ የሚችል? ይህንን ህዝብም ልክ እንደ ታሪክ ተረካቢውና ታሪክ ጠባቂው ህዝብ ያልተለየ ይህ ቀረሽ ሊባል የማይችል ጦርን፣ እስር ቤት ውስጥ ድብደባ፣ በአጠቃላይ ገለው ጨርሰውታል። ለዚህ ነው በ1980 ዎቹ አራት አካባቢ ሰማንያ ሦስት ሺህ ብቻ እንኳ የነበረው የሁመራን አካባቢ ብናይ ወደ አርባ ስምንት ሺህ ሊወርድ የተቻለው። በአጠቃላይ ይሄ ህዝብ ከሰላሳ ሦስት ሺህ ህዝብ በላይ አልቋል፣ ተሰዷል፣ ጠፍቷል፣ በየስሩ ቤቱም ዋሸሿል። የእስር ቤቱን ዘግናኝነት ለመናገር በእኔ አንደበት ቃላት የማገኝለት አይደለም። በእውነት አንዳንዶች አዛውንቶች እዛ የፀሐይ ብርሃን ሳያገኙ በሰውነታቸው ውስጥ ትል እየተላ ያለቁት አዛውንቶች ስፍር ቁጥር የለውም። በዚህ አጋጣሚ አቤት በባዶ ስድስት እስር ቤት ውስጥ አቶ ገብረመድህና ርአያን በዚህ ላይ ጠቅሰውታል ይመስለኛል። ሌሎችም እንግዲህ እኛም ማናቃቸው ሊኖሩ ይችላሉ። ግን በአጠቃላይ የፀሐይ ብርሃን ሳያገኙ በተለይ አዛውንቶቹ በእድሜ ባለጸጋው የሆኑት ሰዎች በሙሉ እዛ ነው ያለቁት። ለምሳሌ አቶ ልጃለም አቶ ልጃለም ታዬ የሰማንያ ዓመት ሽማግሌ አንዱ ለምሳሌ ብንወስድ አቶ መኮንን ጠይቆ፣ ወልቃይት ትግራይ አይደለችም ካሉ ሰው ናቸው። ለመጀመሪያ ጊዜ አቶ ስብሐት ነጋ ህዝቡ እንዲያልቅ ትዕዛዝ ሲሰጥ ሰለባ ከሆኑት አንዱ አቶ መኮንን አቶ ልጃለም ታዬ ናቸው። የሰማንያ ዓመት ሽማግሌ እና ይህንን በማድረግ የወያኔ ድርጅት በወልቃይት ጠገዴ ህዝብ ላይ ወደ ኋላ ሳይል ጭካኔ በተሞላበት ይህንን ህዝብ በሙሉ ገሎ ከጨረሰ በኋላ ነው ይሄ የተዛባ ቁጥር የምናየው። እና አሁን ዋናው ወደ ተነሳንበት አላማ ስንሄድ ራሱ የሪፈረንደም ይሄ ጉዳያችን በህዝብ ውሳኔ ላይ ይሂድ በሚባልበት ሰዓት ከጠለምት ጀምሮ በአጠቃላይ የወልቃይት ጠገዴ ህዝብ በአዲስ የትግራይ ህዝብ ተተክቷል። ዛሬ ለቪዚት ለቤተሰብ ለመጠየቅ ወደ ወልቃይት ብትሄድ በአጠቃላይ የትግርኛ ቋንቋው፣ ባህሉ፣ ታሪኩ የትግራይ ሆኖ ወልቃይቴ ማግኘት የማይቻልበት ሰዓት በደረስንበት ሰዓት ሪፈረንደም ለማን? እኔ እንግዲህ ይሄ ህዝበ ውሳኔ ወይም ራስ ገዝ የሚል ጥያቄ የሚመጣው አንደኛ በዛ አካባቢ የመጡት የወያኔ ባለሥልጣኖች እጃቸው ከደም ያልጠራው ህጋዊ እውቅና እንድንሰጣቸው ካልሆነ በስተቀር በሌላ ደረጃ እዛ ላሉት የትግራይ ሰዎች ህጋዊ በሆነ መልክ እንድናስረክባቸው የሚደረግ ጨዋታ ካልሆነ በስተቀር ይሄ መፍትሄ ሊያመጣ የሚችል ጉዳይ አይደለም። ባላባቱ፣ ተወላጁ የወልቃይት ጠገዴ ህዝብ አካባቢ የለም። በእርግጥ እነዚህ የወያኔ ባለስልጣኖች እንደሚሉት የኢትዮጵያ መንግስትም ጥያቄ ከሆነ እነዚህ አሁን የመጡት ሰዎች ድምፅ ሳይሰጡ ቤትም ቦታ የተፈተኑት የወልቃይት ጠገዴ ተወላጆች። ወደ አገራቸው ገብተው ተወላጁ ህዝብ ድምፅ እንዲሰጥ ከተፈለገ ያ እንግዲህ ሌላ ጥያቄ ነው ማለት ነው። ካልሆነ በስተቀር ግን ዛሬ የወልቃይት ጠገዴ ከላይ እስከታች ከቆላ እስከ ደጋ ድረስ 99.9 በሚያስብል መልኩ የትግራይ ህዝብ ባለበት ጉዳይ ህዝበ ውሳኔና ራስ ገዝ የሚባል በእኛ በኩል ተቀባይነት